ሰላም ጤና ይስጥልኝ ውድ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን፣ ጥቅምት 25 2018 ዓ ም የምሽት መዋለ ፋኖ ዜና ነው ተጀምረዋል። በቅድሚያም ዋና ዋና ዜናዎችን በማስደመጥ እንጀምራለን። በኦሮሚያ ክልል ምስራቅ አርሲ ዞን በርካታ ንጹሃን መገደላቸው ተሰማ። ባሳለፍነው ሳምንት በአርሲ ከ25 በላይ ሰላማዊ ዜጎች መገደላቸው ይታወሳል። በትናንትና ዕለት ደግሞ በደቦ እርሻ ስራ ላይ የተሰበሰቡ ሰላማዊ ዜጎች በታጣቂዎች መገደላቸው ተገልጿል። ሌሎችም ታፍነው የተወሰዱ ስለመኖራቸው ከአካባቢው የደረሰን መረጃ መላክቷል። በዝርዝር የምናስደምጣችሁ ይሆናል። ግጭት ጠማቂው ጠቅላይ ሚኒስትር አብይ አህመድ ድሬዳዋ ከተማው የኦሮሚያ ነበረች የሚል ንግግር መናገራቸው ይታወቃል። ይህ ንግግራቸው በሶማሌ ተወላጆች ዘንድ ከባድ ቁጣን አስነስቷል። በሶማሌ ወጣቶች የተነሳው ቁጣ ምን ይመስላል? በዝርዝር እናስደምጣችኋለን። በጎንደር ቋራ ዘጠነኛ ቀኑን ያስቆጠረው አውደውጊያ ሲደረግ ውሏል። በርካታ ሰራዊቱን ወደ ቋራ ያስገባው ብልጽግና አብዛኛው ሰራዊቱን ማጣቱ ተገልጿል። ለዘጠኝ ተከታታይ ቀናት እየተደረገ ባለው አውደ ውጊያ አገዛዙ ከፍተኛ ወታደራዊ አዛዥ መገደሉም ታውቋል። ውጊያው በመካናይዝድ ጭምር የታገዘ ሲሆን በመቶዎች የሚቆጠር የብልጽግና ሰራዊት ሙት ሲደረግ፣ ቁጥሩ በውል ያልታወቀ የጥላት ጥምር ጦር ቁስለኛ ተደርጓል። በቋራ ዘጠነኛ ቀኑን ያስቆጠረውን አውደውጊያም ወደ እናንተ በዝርዝር የምናደርስ ይሆናል። የአምራፋ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ደጋው መብረቁ ኮር ደጀን ክፍለ ጦር እስታይሽን ከተማን ተቆጣጥሯል። ዝርዝሩን ይዘነዋል። አማራን ከምድረ ገጽ ለማጥፋት የመጣው ወራሪ ቡድን ላይ የተጠናከረ እርምጃ መውሰዱን የአማራ ፋኖ ብሔራዊ ኃይል አባት አርበኞች ምክር ቤት አባል አርበኛ ሰፈር መለሰ ተናገረም። በድጋሚ የሰላም ጤና ስጥልኝ ውድ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን። እነዚህና ሌሎች አበይት መረጃዎችን በዝርዝር እያስደመጥናችሁ ቆይታ እናደርጋለን። እስከ ፍጻሜው ድረስ ከኛ ጋር ተቆዩ ዘንድ እያክብሮት ግብዣችን ነው። ወደ ዝርዝሩ አልፋለሁ። በኦሮሚያ ክልል ምስራቅ አርሲ ዞን በርካታ ንጹዋን መገደላቸው ተሰምቷል። ባሳለፍነው ሳምንት በአርሲ ከ25 በላይ ሰላማዊ ዜጎች መገደላቸው ይተውሳል። በትናንትናው ዕለት ደግሞ በደቡብ እርሻ ስራ ላይ የተሰባሰቡ ሰላማዊ ዜጎች በታጣቂዎች መገደላቸው ታውቋል። ሌሎችም ታፍነ የተወሰዱ ስለመኖራቸው ከአካባቢው እየደረሰን መረጃ ያመላክታል። ግሎባል ፋኖ ሚዲያ ከቦታው ባጣረው መረጃ መሰረት በአርሲ ከ50 በላይ ንጹዋን ዜጎች ሲገደሉ ከአንድ ቤተሰብ ብቻ ስምንት ንጹዋን ሰዎች ተገድለዋል ሲሉ የአካባቢው ነዋሪዎች ተናግረዋል። በቅርቡ ከ25 በላይ የኦርቶዶክስ እምነት ተከታዮች ሰዎች ጉና መርቲ ወረዳ ብቻ ሲገደሉ ትናንት ጥቅምታ አራት በመርቲ ወረዳ ልዩ ቦታው ጋዶ በሚባል አካባቢ ለደቡብ የእርሻ ስራ የወጡን ንጹሃን በሙሉ ታፍነው አምስት ወዲያው ሲገደሉ ቀሪዎቹ የደረሱበት አልታወቅም ተብሏል። ራሳችንን እንዳንከላከል በዓላማና በጥንቃቄ መፈጸሙ ዕጣ ፈንታችን እልቂታችን ቁመን መጠበቅ ሆኗል ሲሉ የአካባቢ ኗሪዎች ተናግረዋል። በአርሲ የሚደረጉ ጭፍጨፋዎች ተጠናክረው የቀጠሉ ሲሆን፣ ጭፍጨፋውን የሚመራው የኦሮሚያ ክልል መንግስት እንደሆነም ታውቋል። ይህ በእንዲህ እንዳለ በአገሪቱ የሚደረጉ ጦርነቶችና ሰላማዊ ዜጎች ግድያ መባባሱን ተከትሎ በርካታ ወጣቶች በስደት ላይ መሆናቸው ተነገረ። ከሰሞኑ በየመን ደንበር ላይ ከአስር ሺህ በላይ ኢትዮጵያውያን ወጣቶች መታየታቸው ዓለምን አስደንግጧል። ወጣቶቹ ኢትዮጵያ ሀገራቸው በጦርነት በሙስና፣ እንዲሁም በአንድ ብሔር የበላይነት ምስቅልቅሎ ስለወጣ ሀገሪቱን ጥለው እየተሰደዱ እንደሆነ እየተገለጸው ብዛታቸው ከአስር ሺህ በላይ እንደሚልቅ የተነገረ ሲሆን ብዛታቸውን ያሉበት ሁኔታ የሚያሳይ ምስል በማህበራዊ ሚዲያ ከተለቀቀ በኋላ ዓለምን አስደንግጧል። የአላባራ ርስ በርስ ጦርነት፣ ሙስናና ዱላዊ አሰራር፣ የብሔር የበላይነትና ባለጊዜነት፣ እነዚህ ሁሉ ተዳምረው ወጣቱን ተስፋ እንዲቆርጥ አድርገውታል። ተወልዶ ባደገበት አካባቢ የመኖርና ሀብት ንብረት የማፍራት እድሉን በአገዛዙ የተነፈገ ህዝብ ከፊት ለፊቱ ሞት እንዳለ እያወቀ ቢሆንም ያንን ለመጋፈጥ ወስኖ ስደት የሚሉትን የመከራቋት ጀምረዋል። ሀገር ባላዋቂዎችና በመሃይማን ስትመራ ትውልዷ ይመክናል፣ ርስቷ ይደፈራል፣ እሴቷና ባህል ወጓ ደግሞ ይናዳል። የአብይ አህመድ ብልጽግና ቡድን ህዝቡን ሀገር አልባም አድርጎታል። ዛሬ በማህበራዊ ሚዲያ የተሰራጨው ኢትዮጵያ ወጣቶች ስደት የአብይ አህመድን አገዛዝም አስደንግጧል። በየመን የባህር በሊቢያ በርካታ ወጣቶች መታየታቸውንም ዓለም አቀፍ የሚዲያ ተቋማት መረጃውን እየዘገቡት ይገኛሉ። አገዛዙ ብልጽግና በሀገሪቱ በሚያደርጋቸው ጦርነቶችና የብሔር ግጭቶች በርካታ ወጣቶች አገራቸውን ጥለውን ስለመሰደዳቸው የብልጽግናው አገዛዝ ትልቅ ምክንያት እንደሆነም ታውቋል። ሀገሪቱን ለእርስ በርስ ጦርነት ያጋለጣት የብልጽግናው መንግስት ለወንበሩ መጽናት ሲል ሀገሪቱን ለእርስ በርስ ግጭት የከተታት አገዛዙ ብልጽግና በርካታ ወጣቶች በሀገራቸው ሰርተው እንዳይቀየሩ በማድረጉ በርካታ ወጣቶችም ከሀገራቸው እንዲሰደዱ ውሳኔያቸውን አሳርፈዋል። ውሳኔያቸውን ያሳረፉት እነዚህ ወጣቶች በሊቢያ በራ እና በየመን ባህር ዳርቻ በአሰቃቂ ሁኔታ የስደት ጉዞቸውን እየገፉ ይገኛሉ። ሰሞኑን በማህበራዊ ሚዲያ እየተዘዋወረ የሚገኘው የኢትዮጵያ ወጣቶች ስደት የብልጽግናው አገዛዝ ግፍና መከራ ውጤት እንደሆነም ተመላክቷል። ግጭት ጠማቂው ጠቅላይ ሚኒስትር አብይ አህመድ ድሬዳዋ ከተማ የኦሮሚያ ነበረች የሚል ንግግር መናገራቸው ይታውቃል። ይህ ንግግራቸው በሶማሌ ተወላጆች ዘንድ ከባድ ቁጣን እንደቀሰቀሰ ጣቢያችን ለማረጋገጥ ችለዋል። በግጭት ጠማቂነታቸውና በደካማ አመራርነታቸው እንዲሁም በዘረኛና በሙሰኛ አገዛዝ ስርዓታቸው የሚታውቁት አብይ አህመድ ሰሞኑን በተካሄደው የህዝብ ተወካዮች ምክር ቤት የአምስተኛ ዓመት የስራ ዘመን ሁለተኛ መደበኛ ስብሰባ ላይ ድሬዳዋ ከተማ የኦሮሚያ ነበረች ሲሉ ተናግረው ነበር። በዚህም በሶማሌ ወጣቶች ዘንድ ከፍተኛ ቁጣ የተቀሰቀሰ ሲሆን ወጣቶቹ በአካሄዷቸው ህዝባዊ መድረ ተሸኮች ና ባገኛቸው የሚዲያ አመራጮች ጠቅላይ ሚኒስትር በስድብ እስከ መውረፍ የደረሰ ትችት ሲሰነዝሩ ተስተውለዋል። ይህን ተከትሎ የሶማሌ ጎሳ መሪዎች ጠቅላይ ሚኒስትር አብይ አህመድ ድሬዳዋ የኦሮሚያ ነበረች ለሚለው ንግግራቸው ይቅርታ መጠየቅ አለባቸው፣ ያለበለዚያ የወጣቱን ቁጣ ተከትሎ ለሚፈጠረው ቀጣይ ሁኔታ የለንበትም ሲሉ አሳስበዋል። ንፁዋን ደም በገፍ ካልፈሰሰ መንግስትነታቸው የሚጸና ይመስልላቸውም የሚባላቸው የተዛቡ የታሪክ ትርክቶችን በመናገር ግጭት መጥመቅ፣ ግጭት ቀስቅሶ ንፁዋንን መጨፍጨፍ፣ መዋሸትና መላላክ ልዩ ምልክታቸው እንደሆነ የሚነገርላቸው ጠቅላይ ሚኒስትር አብይ አህመድ የኦሮሞ ህዝብን ትጠላላችሁ በሚል ከዚህ ቀደም በርካታ የሶማሌ ወጣቶችን እያፈኑ ደብዛቸው እንዲጠፋ ማድረጋቸው ሲነገር ቆይቷል። ጠቅላይ ሚኒስተሩ በሶማሌና በኦሮሞ ብሔረሰብ መካከል ከዓመታት በፊት ተቀስቅሶ የነበረው ደም አፋሳሽ እርስ በርስ ግጭት ዳግም እንዲጀመርና አሁንም በሺዎች የሚቆጠሩ ንጽዋኖች በአሰቃቂ ሁኔታ እንዲገደሉ፣ ሚሊዮኖች እንዲፈናቀሉ፣ ንብረታቸው እንዲወድም አበክረው እየሰሩና እያሴሩም ይገኛሉ። ይህንን ተከትሎ የሶማሌ ወጣቶች፣ ፖለቲከኞች፣ አክቲቪስቶችና ጋዜጠኞች በጠቅላይ ሚኒስተሩ ንግግር ተበሳጭተው አዲስ የትግል እንቅስቃሴ ሊጀምሩ ዝግጅት ማድረጋቸው ተሰምቷል። በተለይ ድሬዳዋ የኦሮሞ ነች የሚለው ንግግር ብቻ ሳይሆን የሶማሌ አብዛኛውን ግዛት በኦሮሚያ ለመንጠቅ የኦሮሚያ ክልል መንግስት የኦሮሚያ ክልል ወታደራዊ ዝግጅትን መመልከታቸው ተከትሎ ወጣቶቹ አዲስ የትግል ንቅናቄ ሊጀምሩ ዝግጅት እያደረጉ መሆኑን ከሶማሌ ወጣቶች ያገኘ ነው መረጃ ያመለክታል። በጎንደር ቋራ ዘጠነኛ ቀኑን ያስቆጠረ አውደ ውጊያ ሲደረግ ውሏል። በርካታ ሰራዊቱን ወደ ቋራ ያስገባው ብልጽግና አብዛኛው ሰራዊቱን ማጣቱም ተገልጿል። ለዘጠኝ ተከታታይ ቀናት እየተደረገ ባለው አውደ ውጊያ አገዛዙ ከፍተኛ ወታደራዊ አዛዥ መገደሉም ተሰምቷል። ውጊያው በመካናይዝ ድጭ ምሬ የታገዘ ሲሆን በመቶዎች የሚቆጠሩ የብልጽግና ሰራዊት ሙት ሲደረግ ቁጥሩ በውል ያልታወቀ የጥላት ጥምር ጦር ቁስለኛም ተደርጓል። ከከፍተኛ ወታደራዊ አዛዥ እስከ መስመራዊ መኮንን ድረስ ድል የተደረጉ ሲሆን ከውይ የተረፉ ደግሞ ከአዳቸው እየወጡም ይገኛሉ። በቋራ በሺዎች የሚቆጠሩ አገዛዙ ብልጽግና ሰራዊት ላለፉት ሶስት ሁለት ብቻ ድል እየተደረገ ሲሆን ዛሬም ተጨማሪ ሰራዊት ለማስገባት ከተለያዩ የወረዳ ከተሞች ሰራዊት እያሰበሰበ መሆኑ ታውቋል በዚህ ሳምንት ብቻ ተጠናክሮ በቀጠለ ውያ ከመቶ በላይ ምስለኔ የአገር መከላከያ ሰራዊት ሲደመሰስ ከ60 በላይ ደግሞ ከባድ ቁስለኛ ተደርጓል ይህ 54ተኛ ኮር 96ተኛ ክፍለ ጦር ምክትል አዛዥ ኮሎኔል ታከለን ጨምሮ በርካታ መስመራዊ መኮንኖች ደግሞ ሙትና ቁስለኛ ተደርገዋል ከ30 በላይ ነፍሶ ወከፍ መሳሪያ በፋኖ መማረኩም ታውቋል የምርኮኞ ብራኑ ጁላ ሰራዊት በግር ባለመቻሉ በቋራ ሰማይ ስር ሄሊኮፕተር እና የድሮን ቅኝትም አድርጓል። በሌላ በኩል መሸነፉን የተረዳው ጠላት በወንበልጌ በበራያ በወርቅያ በሚገኙ አርሶ አደሮች በርካታ ቤቶችን ሲያቃጥል ሰብል በመሸከፍ ላይ በነበሩ አርሶ አደሮች ላይ ጉዳትም አድርሷል። የበርካታ አርሶ አደሮች ሰብል እንዲሁም ሀብትና ንብረትም በአገዛዙ ብልጽግና ጥምር ጦርና ካድሬዎች ተዘርፏል። እስካሁን ድረስ በቋራ ገደላማ ተራሮች የጠላት አስከሬን ያወሬራት ሆኗል። ይህንን ጀብድ የፈጸሙት የአማራ ፋኖ ብሔራዊ ሊሰሜን አመራ ቀጠና በላይ ዘለቀ ዝመ የሰው ካሳ ሁለት ኮር ቋሮሜላ ክፍለጦርና ክፍለ ጦርና በየምድር ክፍለ ሲሆኑ የሁለቱም የክፍለ ጦር አመራሮች የብርጌድ እንዲሁም የሻለቃ አመራሮች ውጊያውን በጥበብ እየመሩ በድል እየታጀቡ መቀጠላቸው ታውቋል። ይህ በእንዲህ እንዳለ በማዕከላዊ ጎንደር ዞን በለሳና አካባቢው ከባድ አውደውጊያ ተደርጓል። ንስር በለሳ ቅጠው እጅጉ ክፍለ ጦር ቆላ ሐሙሲት ከተማ ላይ የጥላትን ምሽግ በመደርመስ በርካታ የብልጽግና አገልጋዮችን መደምሰስ ችሏል። ትላንት ጥቅምት 23 ላይ 4 2018 ዓም ከንጋቱ 10 ሰዓት ላይ የዳግማዊ ቴዎድሮስ አምስተኛ ኮር አንዱ አኳል የሆነው ንስር በለሳ ቅጠው እጅጉ ክፍለ ጦር ከጓኋላ በቅርብ እርቀት ላይ ከምትገኘው ቆላ ሐሙሲት ከተማ ላይ ሰፍሮ የሚገኘውን የብልጽግና ሰራዊት ጋር ለአምስት ሰዓታት ያህል የወሰደ አውደውጊያ በማካሄድ በርካቶችን ገድሎ በርካቶችንም አቁስሎ በምርኮ የሚሊሻ አባላትንም ገቢ አድርጎ ውጊያውን በበላይነት አጠናቋል። ንስሮቹ ሶስት የጠላትን ኮንክሬት ምሽግ በመሰባበር ከፍተኛ የሆነ ወታደራዊና ቁሳዊ ኪሳራም አድርሰዋል። በዚህ ውጊያ እንደ ስማቸው ከፍ ብለው የበረሩት ንስሮቹ እስከ ጠዋቱ ሶስት ሰዓት ድረስ ከተማዋን በቁጥጥር ስራቸው አድርገው የቆዩ ሲሆን ጠላት አስከሬኑን እና ቁስለኛውን ለቃቅሞ ለመውጣት አውደ ውጊያ ከተደረገበት በ20 ኪሎ ሜትር ርቀት ላይ ከምትገኘው ጓላ ከተማ ተጨማሪ ኃይል ይዞ በመንቀሳቀስ ወታደራዊ ጥበብን በመጠቀም ከተማዋን ለቀው እንደወጡ የክፍለ ጦሩ ቃላ ቃል አቀባይ ገልጿል። በነበረው ወደ ውጊያ 28 የአገዛዙ ጥምር ጦር ሲደመሰስ ቁጥሩ በውል ያልታወቀ ሰራዊት ደግሞ ቁስለኛ ተደርጓል። አምስት የሚሊሻ አባላት እስከነ ሙሉ ትጥቃቸው ተማርከው አሁንም በክፍለ ጦሩ ስር ይገኛሉ። መረጃውን ያደረሰን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና ብላይዝ ምክትል የህዝብ ግንኙነት መምሪያ ኃላፊ አርበኛ ድረስ ሞላ ነው። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዘንድ 105ኛ ኮርጃዊ ላይ እየተካሄደ ባለው አውደ ውጊያ ከፍተኛ ድል አስመዝግቧል። በፋኖ አስደናቂ ምት ከፍተኛ ምት ያስተናገደ የመከላከያ ከፍተኛ አመራሮች አስከሬንና ቁስለኛ በሄሊኮፕተር ተለቅመው ስለመወሰዳቸውም ታውቋል። በስቦይ ማስከዳት የመረጃና መሐንዲስ አባል የነበረ አስር አለቃ ሸሪፎ አህመድ የሚባል የኦሮሞ ተወላጅ ከሁለተኛ ክፍለ ጦር አንድ ስናይፈር ከ200 በላይ ተተኳሽ ሁለት ቦምብ ከነሙሉ ትጥቁ በመያዝ አባይ መተከል ብርጌድንም ተቀላቅሏል። ፓዊ ወረዳ መንደር 31ና መድራ 9 ቀበሌዎች 11 የታጣቂ ሚልሻ መሳሪያዎችን በቁጥጥር ስር ማድረግ ስለመቻሉም የጃዊ መተከል አራተኛ ክፍለ ጦር ሕዝብ ግንኙነት መምሪያ ኃላፊ መረጃውን አድርሶናል። የመረፋኖ ኖ ብሔራዊ ሀይል ምስራቅ አማራ ቀጠና ምኒልክ እዝ ደጋው መብረቁ ኮር ደጀን ክፍለ ጦር እስታይሽን ከተማን ተቆጣጥሯል። የመረፋ ኖ ብሔራዊ ሀይል ምስራቅ አማራ ቀጠና ምኒልክ እዝ የደጋው መብረቅ ኮር የደጀን ክፍለ ጦር ከጠላት ጋር ባደረጉት የአራት ሰዓታት ከባድ ትንቅንቅና ተጋድሎ ዛሬ ጥቅምት 25 2018 ዓ.ም ሌሊቱን የፋሽስቱን ሰራዊት 360 ዲግሪ በመክበብ በጠላት ላይ ከፍተኛ ጉዳት የፈጸሙ ሲሆን ጋዞ ወረዳ ዋና ከተማ የሆነችውን እስታይሽን ከተማን ከፋሽስቱ ሰራዊት ነጻ አውጥተው ሌሊቱን ከተማዋን ስለመቆጣጠራቸው ተገልጿል። አሁን ተገ ወረዳ ላይ ያለው ወራሪ የስታይሽ ወንድሙን ምትና በትር ሲሰማ ሌሊቱን እግሬ አውጪ ብሎ ሸሽቶ ማድሯል። አሸባሪው ስርዓት ከዚህ ቀደም በፋኖች ተይዞ የነበረውን የስታይሽን ከተማ መካናይዝድ ሃይል ተጠቅሞ በድሮን ታግዞ የገባ መሆኑ የሚታወቅ ቢሆንም በደጀን ክፍለ ጦር ድንገተኛ የ360 ድግሪ የሌሊት ከበባ የብልጽግናን ሰራዊት በመደምሰስ ሌሊቱን ስታይሽን መቆጣጠር ተችሏል። በጠላት ላይ የደረሰውን የሞራል የቁስና የአካል እንዲሁም የህይወት ኪሳራና ጉዳት በዝርዝርና በቁጥር የምንመለስበት ይሆናል ሲል የኮሩ ህዝብ ግንኙነት መምሪያ ኃላፊ አስታውቋል። በሌላ መረጃ በምዕራብ ጎጃም ቋሪት ወረዳ ዶክተሩ በአሰቃቂ ሁኔታ መገደላቸው ተገልጿል። ዶክተሩ የተገደለው በአገዛዙ ብልጽግና ጥምር ጦር ሰራዊት እንደሆነም ታውቋል። ከዚህ በፊትም በምዕራብ ጎጃም በተለያዩ አካባቢዎች፣ በሰሜን ጎጃምና በደቡብ ጎንደር ገላውዲዎስ አገዛዙ ብልጽግና በርካታ የሕክምና ባለሙያዎችን በእሳት አቃጥሎ ስለመግደሉ መዘገባችን ይተውሳል። ትናንትም በቋሪት ወረዳ ዶክተሩን በአሰቃቂ ሁኔታ የገደለው አገዛዙ ብልጽግና ሌሎች የሕክምና ባለሙያዎች ላይም ያነጣጠረ ጥቃት ለመፈጸም ታስቦ እንደነበር ከአካባቢው ያገኘነው መረጃ አማራውን ከምድረ ገጽ ለማጥፋት የመጣውን ወራሪ ቡድን ላይ የተጠናከረ እርምጃ መውሰዱን የአማራ ፋኖ ብሔራዊ አባት አርበኞች ምክር ቤት አባል አርበኛ ሰፈር መለሰ ተናገሩ። በሰሜን ጎንደር ዞን ደባርቅ ዙሪያና አዳርቃይ ዛሬ የገባው የጥላት ኃይል በከፍተኛ ሁኔታ ተመቶ መመለሱ አርበኛ ሰፈር መለሰ ተናግረዋል። ፋኖ በቀጠናው እያደረገ ባለው የልዩና ተጋድሎ በመቶዎች የሚቆጠሩ የጥምር ጦሩ አባላት መገደላቸውም ታውቋል። ከአገሪቱ የተለያዩ አካባቢዎች ታፍሰው የመጡ የደሃ ልጆችና የኦሮሚያ ሚሊሻ እንዲሁም አድማ ብተና በብዛት ወደ አማራ ክልል በመግባት በጦርነቱ ተሳታፊ የሆኑ ሲሆን የገቡታ አብዛኞቹ ሲደመሰሱ የተማረኩ እንዳሉም ታውቋል። ለብልጽግና ወንበር መጽናት ሲባል ከተለያዩ አገሪቱ አካባቢዎች ታፍሰው ለሚመጡ ወጣቶችና ቤተሰቦቻቸው ጥሪ የተደረገ ሲሆን አርበኛ ሰፈር መለሰም ታፍሰው ለሚመጡ ወጣቶችና ቤተሰቦቻቸው ጥሪ አቅርበዋል። በድጋሚ ጤና ይስጥልኝ የተከበራቸው አድማች ተመልካቾቻችን፣ በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ይህ አማራ ፋኖ ብሔራዊ ኃይል አባት አርበኞች ምክር ቤት አባል አርበኛ ሰፈር መለሰ በቀጥታ የስልክ መስመራችን ላይ ይገኛል። ተከታትለነውን መልካም ያው ለኦሮሚያ ብቻ ሳይሆን አማራም ሆኖ አማራን እየወጋ እየመራ ባንዳዎች አማራዎችም አሉ። ለእነሱም ጭምር ነው። አማራን ለመጨፍጨፍ አማራን ለማጣበብ ወይም ደግሞ አማራን ከረገጥ ለማጥፋት ቀይ ባህር ወይም ደግሞ ወደብ እያለ ህዝባችንን ቅል እያደረገ እያስመሰለ የሚሰብከው አማራን በእዛውም ቀይ ባህሩን ወደቡ ህዝቡ እንዲነቃ የምፈልገው ይሄ ቀይ ባህር ብሎ ምክንያት ፈጥሮ የሰውን ልጅ ለማግበስበስ የሞከረው ሙከራ አማራ አማራን ነው ቀይ ባህር የሚለው። ይሄን ማወቅ አለበት፣ ቀድሞ መንቃት አለበት። ወደ የሚለውም አማራን ለማጥፋት ነው። የእሱ ወደብ አማራ ነው። የእሱ ቀይ ባህር አማራ ነው። ወደዛ እንኳን ኤርትራ ይቅርና ትግራይ ተሻግሮ ተከዜን ሁለት ጥይት እንደማያጭው ሆን አቅም የሌለው የደከመ በእኛ ልጆች ሲሮጥና ሲማረክ የሚውል ግብስብሳውን እንደተባለው ሚኒሻና የኦሮሜን የኦሮማን የደቡብን፣ የሮሞን ልጆች ህጻናቱን ወደ ሱቅ ሲሄድ ወይም ከረምቡላ ሲጫወት ወይም ጫት ሲቅም የተገኘውን ግብስብስ ሁሉ በየጠጅ ቤቱ እየገባ በፎሪስ እያፈነ እያጠራቀመ ያመጣ ሁሉ ተግባር እንደማይሰራለት፣ ሙያ እንደማይሰራ አቋም እንደሌለው እያወቀ ቀይ ባህር ብሎ ለማስመሰያ ቀይ ባህር ይላል። ቀይ ባህሩ ግን አማራ ላይ እንደሆነ፣ ወደቡ አማራ እንደሆነ ማወቅ አለበት። እነኛም ደግሞ ልጆቻቸውን ወደ እውነተኛ ትግል ለኢትዮጵያ የሚበጅ ትግል ለኢትዮጵያ የሚያድን የኢትዮጵያን ከፍ የሚያደረግ የሚያኮራ ትግል ወደሚታገልበት ልጆቻቸው ቢሰለፉ የተሻለ ነው እንጂ

ዝምለን ወድቀን ለማንኛውም ሃይማኖት ለሌለው አንሰጥም፣ ባህላችን አይሻርም በሚለው ነው የምንታገለው እና ይህ ደግሞ ሁሉም ኢትዮጵያዊ አንዱ ነው። የድሯን ኢትዮጵያ ለመመለስ እንዲታገል አደራ። በድጋሚ የሰላም ጤና ይስጥልኝ። ውድ የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን ለዛሬ ጥቅምት 25 2018 ዓም ለምሽት ያዘጋጀንላችሁ መዋለ ፋኖ ዜና እየተከታተላችሁትን ይመስል ነበር። ከእኛ ጋር ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜ ጤና ይስጥልኝ።